ሰላሙ አለይኩም ወረህመቱላሂ ወበረካቱ ይሄ በምስሉ ላይ የምትመለከቱት ህንፃ ወለዲ የግል ሆስፒታል ለመገንባት ዝግታችን ጨርሰናል ባለፈውም በሌላ ዩቱብ ለቅላችሁ ነበረ ነበር ይሄ ደግሞ ዛሬ ሶሻል ሚዲያ ነው እንሻአላህ መከታተል ትችላላችሁ መግባት ትችላላችሁ ያው እንደነገርኳችሁ እያለቀ ነው በተለይ በተለይ

በደዋ ጨፋ ወረዳ ወለዲ ከተማ ነው የሚገኘው። የግል ሆስፒታል ለመገንባት ነው። መቶ መቶ ሺ ብር እየተሸጠ ነው።